ያንን ጨርሼ ደግሞ መልሼ ወደዚህ የምመጣበት ይህ ዋናው ትልቁ ምስጋኔ ይህ ነው። ዋናው ነገር ችግር በቃ በዚህ የሸከፋችሁልኝ ምስጋኔ ዋናው ማመሰግናችሁ ደግሞ እና ይህን ብዬ ደግሞ እንዲሁ እግዚአብሔር የሰጡኝን አካልም ፈጣሪ እንዲሁ እግዚአብሔር ብቻ ነው። በአሁኑ ሰዓት የላይኛው ደጅ ብቻ ነው የሚጠብቃቸው ፈጣሪያችን ኢየሱስ ክርስቶስ እንጂ ለሰው ለሰው መድኃኒቱ ነው እንደሚባለው። እናንተ ይህን ማድረጋችሁ እኔ በጣም ነው ማመሰግነው የተሰጠ ዛሬ የጀሮ ማይክ ከተሰጠን ሁሉ በቃ እየተሻለ ነው። ያው የወደፊቱን እንጃ እንጂ እያሁኑን ያው ድምጥና የተለያየ ነገር አጋገኘንበት ነው። በፊቱ የተሻለ ነው። አዎ ከበፊቱ ለውጥ አለው ተሻለ ነው። ለወደፊቱ ደግሞ እንግዲህ ያው ቆየን ነው ያው ያልገባን ነገር እየደወለ ምን እያለ ምጠይቃለ አሳየ ሀብታም እኔ እኮ በጣም ሲ ራ ሚሽክላንስታምበ ደስቲንኳ አስቶ ክራንቾ ካሰ

ስራ ስለሰነበት አንድ እንዲያው ረስቼው ቆይጫ እንዲያው ቅጡ ጠፍቶኛል። ነው ማረገው ነገር ራሱ ከገጠር ነው። አሁን የሶስት ሰዓት መንገድ ነው እንግዲህ የመጣሁ ማርያም ሰራው የድሮ የመጀመሪያ ጊዜ ባህር ዳር እንደዚህ በጣም ተደስቼ ወደ ስምንት ዓመት ተገለገልሁበት። ከዛ ወዲያ እያውም እያስጠገኑ እያመጣሁ ከባህር ዳር በሂሳብ ጎማም ገዝቼ ምንም አድርጌ ሲያልቅብኝ ነው ዘው ጥዮ የመጣሁኝ። ሲያልቅ ጊዜ ያው እንግዲህ እግዚአብሔር አሁንም ፈጣሪ እንዲህ የተማረን ክፍል ከመንግስት ጋራ ያቆያቸው እንጂ መድኃኒዓለም እሱ ይጠብቃቸው እንጂ ባሉበት ቦታ ምንም ምንማ ማድርገው ነገር የለኝም። እና ጥዬ የመጣሁ ደግሞ ዛሬ ይኸው ይህንን ስታግዙ እኔ በጣም የተሰማኝ ስሜት ምንም ማድርገው ነገር የለኝም። እንግዲህ በዛሬው ቀን የሲዲዲ በኛ ወረዳ ላይ ይሰራል። ሲዲዲ ከሚሰራባቸው ቀበሌዎች የተመለመሉ 26 አካባቢ የመስማት ችግር ያለባቸው፣ አንድ የእንቅስቃሴ ችግር ያለበት ዊልቸር የሚሰጠው፣ ስምንት ክራንች ተጠቃሚዎችን በዛሬው ቀን አስረክበናል። ይህንን ድጋፍ ያደረገልን ሲዲዲ የተባለ ፕሮጀክት ከኛ ወረዳ እየሰራ ግምታቸው ከ200 ሺህ ብር በላይ የሚያወጡ በዛሬው ቀን ድጋፍ አድርጎልናል። እንግዲህ ሲዲዲ በእኛ ወረዳ ላይ ሲሰራ ከአካል ድጋፍ መሳሪያ ድጋፍ ከማድረግ ባሻገር የህይወት ክህሎት ስልጠና፣ የስነ ተዋልዶ ስልጠና፣ የተለያዩ ስልጠናዎችን ለአካል ጉዳተኞች ብቻ ሳይሆን ለማህበረሰቡ ሁሉ እየሰጠ ያለበት ሁኔታ ነው ያለ። እዚህም ደግሞ ከነበረው ላይ አሁን በተሻለ ሁኔታ ከአካል ጉዳተኞች ላይ እየተሰራ ያለ መሆኑን ነው የምንገልጸው። ስለዚህ እንደ ወረዳ ሲታሰብ የሚታወቅ ነው፣ አደለም? የአካል ድጋፍ መሳሪያ ገዝቶ ድጋፍ ማድረግ ቀርቶ ደግሞ ግለ መክፈልም ያለንበት ሁኔታ ነው ያለ። ግን እነዚህ ፕሮጀክቶች ምኛ ወረዳ ላይ በመስራታቸው ለብዙ ማህበረሰቦች ተደራሽ እየሆኑ ያሉበት ሁኔታ ነው ያለ። ይህንን ለቀጣ እኛም እንደ ተቋም የሚጠበቅብንም መወጣት ይጠበቅብናል። የመጀመሪያ መረጃዎችን በደንብ አደራጅቶ መያዝ ለተጠቃሚዎች ጋር በደንብ በፍትሃዊነት እንዲደርስ ማድረግ፣ ለይቶ ተጠቃሚ ማድረግ፣ እነዚህ እነዚህ ስራዎችን እንደ ተቋም መስራት ያለብን ይሆናል። ፕሮጀክቶች ደግሞ እንግዲህ በተቻለ መጠን እንግዲህ ሰፋ አድርጎ ቢሰሩ፣ እኛም በተቀናጅተን ውጤታማ እና ማህበረሰቡን ተጠቃሚ የምናደርግበት መንገድ ይኖራል ብለን የምናስበው።